ወሎ መንፈስ ቅዱስ አህዶ አምላክ አመስራ ወረብኡ ለወርሃ ጥቅምት በዛት ይለት አይረፋ አባ አብላ ሬዮስ መስተጋድል መነኮስ በሃይታዊ አንድ አምላክ በሚሆን በወል በመንፈስ ቅዱስም ጥቅም 24 በዚህ መስተጋድል መነኮስ አባ አብላ አረፈ። ይህም ቅዱስ ጋዛ ከሚባል ሀገር ነው። ወላጆቹም አራማውያን ናቸው። የዮናናዊያንንም ትምህርታቸውንና ፍልስፍናቸውን አስተማሩት። ሰውነቱ ለጥበብ ማደሪያዋ እስከሆነ ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህ በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ ሀገር መማርን ወዶ ተነስቶ ወደ እስክንድሪያ ሀገር ሄደ። መምህራንም ሁሉ ከሚኖሩበት ቦታ ገብቶ ከሳቸው ዘንድ ብዙ ትምህርትን የተማረ በዚያም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነሳስቶ ቸኮለ። የቤተ ክርስቲያንን መጻሕፍትን ብዙዎችን አነበበ። የእስክንድሪያ ሊቀ ጳጳሳት አባ እስክንድሮስም ይተረጉምለትና ያስረዳው ነበር። ከዚህ በኋላ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምኖ የክርስትናን ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገድልን ተጋደለ። ወደ አባ አንጦኒዎስም ገዳም ሂዶ መንፈሳዊ የሆነ የትሩፋቱን ስራ እየተማረ በርሱ ዘንድ ብዙ ወራትን ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሂዶ የተውለትን ገንዘባቸውን ሁሉንም ወስዶ ለድሆችና ለችግረኞች መጸወተ። ከዚህም በኋላ ከሶርያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም፣ በጸሎት፣ በስግደት፣ በመትጋት በፍጹም ገድል ተጋደለ። በየሰባት ቀንም እስኪመገብ ድረስ ምግቡም የዱር ሳር ነበረ። በየሰባት ቀንም እስኪመገብ ድረስ ተጋደለ፣ ምግቡም የዱር ሳር ነበር። እግዚአብሔር ሀብተ ትንቢትን ሰጥቶት ልቦናው ብሩህ ሆነ። ድንቆች ታምራትንም የሚያደርግ ሆነ። ኤጲፋኒዎስንም ያመነኮሰውና ለደብ ለደሴተ ቆጵሮስ ኤጲስቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። የዚህ አባት መላ ዕድሜው 80 ዓመት ነው። ከክርስትናውና ከምንኩስናው በፊት 17 ዓመት፣ በምንኩስናውም በምንኩስናም 63 ዓመት ነው። ክብር ይግባውና እግዚአብሔርንም ካገለገለ በኋላ በሰላም በፍቅር አረፈ። ቅዱስ ዮሐንስ አፈ ወርቅም አመስግኖታል። ሁለተኛም ቅዱስ ባስዮስ በመጻሕፍቱ አመስግኖታል። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ አሜን። ሰላም ለአብላ ርዮስ ለከርሱ ዘሰርአ ማየ ባሕር ሴትየ ወሳይረገዳም እብላ በእለተ አይረፈ ይወም እንዘይብል አሂድአ ኢትፍርሂ ነፍስየ የምነሥጋ ወፂኣ እስመ ተቀነይኩ ለክርስቶስ ዓመታ ተሰብ በዚህችም ቀን ለሰማዕት ለእንጊኖስ ባልንጀራው የሊቀ ጳጳሳት ጳውሎስ፣ የዘይና፣ የአውሲያ፣ የጸበለ ማርያም ተሃራሚት፣ የቆስጠንጢኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖ ለዘላለሙ አሜን። ሰላም ለጳውሎስ ወለእንጊኖስ ቢጹ እንፍኖተ ስም ዘይደገጹ